ሰላም እንዴት ናችሁ? የተወደዳችሁ ውድ ውድ ቤተሰቦቻችን ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እግዚአብሔር የተመሰገነ ይሁን። ደህና ነን። ዛሬ እንደውም በጣም በሚያስደስት ቪዲዮ ነው የመጣ ነው። አዎ፣ ከብዙ ስቃዮች በኋላ ከብዙ መሰቃየት በጣም ከብዙ ግብግቦች በኋላ ዛሬ ወደ እኛ ቤት የሚያስደስት ነገር መጥቷል። እሱም የእህቴ ልጅን ለማግኘት ዛሬ በእርግጥ ያሰብነው ከዚህ በፊት ነበር። አዎ፣ ነገሮችን ለማድረግ ስላልተመቸን ነው ማለት አልተመቸንም፣ ሳይሆን አንዳንድ መጨረስ የነበረብን ጉዳዮች ነበሩ። እሱን ጨርሰን ደግሞ በቃ ማጠናቀቅ የነበረብን ነገር ስላለ ነው። በእርግጥ ስንደዋወል ነበር ምናምን እና እኔ ትንሽ ጊዜ የወሰድኩት ማለት ነው፣ የእቴን ልጅ ለማግኘት ምክንያቱም እቴን እዚህ ደረጃ ልትደስ እንድትችል ያደረጋትን ሰው ዋጋውን ሰተናል በሚገባ እሱን መስጠት ማድረግ ግዴታ ነበረብን፣ እሱንም ደግሞ አድርገነዋል ማለት ነው። ዛሬ በጣም በጣም በጣም ደስ ብሎኛል ቤተሰብ ከመጀመሪያው ጀምሮ ያለውን ነገር ለእናንተ ልናሳያችሁ በጣም ፈልገን ነበር፣ ግን እኔም እሱም ስላልቻለን ስለጓጓን ነው እዚህ ድረስ መተን ያስጀመርንላችሁ። ማለት ሀሳባችን የነበረው ቀጥታ ልጁና ልጁ ላይ ነበር። ጾታውን ወይም አንተም በጣም በጣም ደስ ብሎናል። ግን ቤተሰብ ለእሷም ደውለን እንላታል ምናም እዚህ መድረሳችንን ነው ያላሳወቅ ነው። ከዚህ በፊትም ማለት ከዚህ በፊትም ተደዋውለን እናውቃለን። ቤተሰብ እና በጣም በጣም የምትገርም ልጅ ናት። በትህትና ነው የምታናግረን ና በጣም ደስ ብሎኛል። በዚህ ዘመንም እንደዚህ የሚያደርግ ሰው ማግኘት በጣም ከባድ ነው። ልጅን በአደራ ወስዶ ማሳደግ ማለት በጣም ትልቅ ነገር ነው። ምን ያህል ብታምናት ነው? ማለት በቃ እኔ እንጃ። ቤተሰብ ብቻ በጣም በጣም በጣም ደስ ብሎናል። ያ ሰውዬ ድጋሚ ለህይወታችን የሚመጣ ይመስላል? እኔ አይመስልም። በኋላ ድርሽ አጠገባችን ድርሽ ቢል እንኳን ይከተለን ዋጋው እንደገና ወገቡ። እንለዋለን ማለት ነው። ከዚህ በኋላ እኛ ጸባያችን አመላችን በዚህ ሁኔታ ነው የምንቀጥለው። ማለት ለማንም ትህትና ምናምን ማለት የለብንም። አዎ የደነፋ የሚመጣውን ደንፍተን እንልከዋለን። ከዚህ በኋላም እንግዲህ ሞራሉም ሆነ ደፍረቱም የሚኖረው አይመስልኝም። በጸብ የሚመጣም በጸብ መመለስ፣ በፍቅር የሚመጣ በፍቅር መመለስ ነው። ይሄ ነው ከዚህ በኋላ የኛ እንትን። እና ሰብአዊነታችን ነው እንዲህ ወደ ኋላ ያስቀረን እንጂ አ እንዴት አሪፍ ሰብአዊነት ቢኖረው ከዛ ከወደቀበት የሚያነሳው አንድ ሰው ይኖር ነበር። ረጅም ደቂቃ ቆመን ስናየው ነበር አይደል? ማንም የሚያነሳው ሰው የለም። እና ብቻ አላቅም ቤተሰብ፣ ዛሬ ከልብ ከልብ ደስ ብሎናል። እኔም እሱ እኔ አንድ መናገር እንፈልገው ነገር በጣም ትልቅ ውለታ ነው የዋለችልን። በጣም በጣም ትልቅ ምን ማናቃት ልበለት እንጂ በድምጽ ማናቃት መታ እስከ አያት በጣም ጓጉቻለሁ። ከሷም በላይ ደግሞ ከዚህ በኋላ አደራው ያለው ይህንን አንተ ነው። እኛ ደግሞ የሚያቅተን አይመስልም፣ ኧረ ምንም አያቅተንም። አንድ ለእህታችን ልጅ መሆንን ካልቻለንማ ምኑን ኖርን ነው። እና ቤተሰብ፣ እስቲ ለሷም የደረስንበትን ብናሳውቃት ይሻላል። መታ ብታገኝና በቃ እስከማዩ ነገሮችን ተፈጥሮ እስከማዩ መጓጓት ማለት እንትን ማለት አልቻልኩም፣ መጠበቅ አልቻልኩም። ስለዚህ እርግጠኛ ነህ ግን? የተባለ ቦታ ነው። እዚህ አካባቢ ል አድራሻውም ሰው የሰጠችን እንደወደዚህ እኮ ነው። የትኛው ቤት እንደሆነ ያልሽበት እኮ አካባቢ ደርሰናል። እኛ የትኛው አዎ፣ ቤቱ የትኛው እንደሆነ ነው ያለ ነው እንጂ፣ እዛ አካባቢ ነው ያለ ነው። በቃ እኛ ብቻ አላወቅንም። ብቻ ወተሽ ይና ሌላ ስትመጣ የምንቀጥለዋል። የትም እንዳትሄዱ አብራችሁን ቆዩ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ፍቅራችሁን አሳዩን። እንወዳችኋለን። እሺ ቤተሰብ በድጋሚ ተመልሰን መተናል። በጣም ስለጓጓን ነው መሰለኝ ቆየችብን። ማናቅበት አካባቢ ነን ያለ ነው። ዞር ዞር ዞር እያለ ደግሞ እደውልላት ልቤ

ሲ የት ልጅት ነው። ወላሂ መጀመሪያ እናንተን ታግኛችሁ ነው። በጣም ተለጓጓሁ እኮ ነው መረጋጋት አልቻልኩም። ተረጋጋ። አዎ ነው። በጣም ብዙ ፈተናዎች ነበሩ። እንደዚህ በቀላሉ ያው እኔ ጋር ስታስቀምጠው በጣም ከባድ ነበረ። ና ሱማ ግልጽ ነው እኮ ማለት እንዴት አድርጌ ላስረዳክ? ብዙ ያለበት ሁኔታ ያደገበት ሁኔታ፣ እሱ የሚኖረው ህይወት በጣም ከባድ ነው። አሁን ደግሞ ጭራሽ እናቱ ጥላው ሄዳ ምናምን፣ በጣም የሚያስጠላ ሁኔታ ነው። መጣሽ ብዬ ሳልደሰት ነው ተመልሳ ሄደችው ነው። አሁን ምንም የሚጎልበት ነገር የለም። ከዚህ በኋላ እኔም አለው እሱም አብራዶ ጓደኛ ነው ማለት ነው። እርግጠኛ ሆናለሁ ማለት እሷ ያኔ በጣም ባደራ መልክ ነው ያስቀመጠችውና ያሳለፈችው ህይወትም ምን እንጃ እንዴት ይያል እንደምናግር አላቅም። የታናሽ እህቴ ልጅ እኮ ነው። አቃለው አቃለው ምንም ከምናግርሽ በላይ ማለት የምታዩ ነገር ነው። እንደ ማመን ያለብሽ አይደል እንዴ? እኔ ከምናግርሽ በላይ ማለት ነው። የእህቴ ልጅ ብቻ አላቅም። በቻልኩት መጠን የራሴን ትቼ እሱን ያስደሰትኩት ማኖር ነው የምፈልገው። በጣም በብዙ ነገር ተጎድታለች እሷ። በብዙ ነገር መጎዳት ብቻ አይደለም፣ የምሬን ነው በጣም ነው የተሰበረችው። ማለት በቃ ያሳለፈችውን ህይወት ብታየው እዚህ ጋር ቆመክ ለማውራት እህቴ ብለክ ልጇን ለማቀፋት መጣም ነበረ። በጣም የሚከብድ ነገር ነው እኔ ጋር። እኔ እኮ ከጎናዋ ሆኜ ነገሮችን ባደረግኩ ደስ ይለኝ ነበር። ምንም ነገር የምናውቀው ነገር የለም አሁን። ማለት እንደ ድንገት ነው የመጣችሁ ስትሄድም እንደዛው ነገሮችን ለማንም አታሳውቅም፣ ለጀንዳ ምንም። የሄደችበትም የመጣችበትም ሁኔታ ከባድ ነው። ለእሷ እንዲህ ለመናገር የምትችልበት አይነት ሁኔታ ላይ አይደለም ያለችው። ማለት ማንም ሊረዳት አይችልም፣ የውስጧን። እኔን ስለምታወራኝ ነው እኔ ጋር እየተረዳኋት ያለሁት። ገብቶሃል። ማለት እሷ ይሄን ሁሉ ነገር በምታሳልፍበት ሰዓት እያንዳንዱ ነገር እኔ አውቄ ቢሆን ይሄ ሁሉ ነገር ባልተፈጠረ ነበር። ምንም የማውቀው ነገር የለም ሁሉም ነገር ማለት በቃ እኔም ትንግርት እስኪሆነ ብኝ ድረስ ነው የምሰማው። ገብቶሻል ታውቃለህ፣ ልጅ እንዳላት እንኳን ታላቅ ወንድሟ ነኝ። ምንም የማውቀው ነገር የለም። ስትሄድ ስትሰደድ የማውቀው ነገር የለም። ምክንያቱም ልጅ እንዳላት ብትነግርክ ኖሮ ልትቀበላት አችልም ነበር። ገብቶሃል። እኔ ጋር ያስቀመጠችው ለራሱ በጣም በጭንቀት ነው። እኔ ለራሱ ያስቀመጥኩት ሰው ጋ ነው። ሚገርምክ ነገር ራሴ ጋር ለማስቀመጥ ምን ብዬ ቤት አስገባዋለሁ? ቤተሰብ አለኝ፣ ታውቃለህ ማዘር ምን ብዬ ላሳምናት። የምትመጡበት ልጁን ለማየት ነው፣ ግን እዚህ ጋር እሷ ያሳለፈችውንና ልጁ እያሳለፈ ያለውን ሁኔታ ብታዩ ኖሮ እንደዚህ አትሉም ነበር። የኔንም ስሜት እንድትረጂኝ ነው የምፈልገው። እንደ ታላቅ ወንድም ማድረግ የምችለው ነገር አለ እ ሁ አይነ እያየ ታናሽ እህቴን አይ እያየ ነው ያጣኋት። እሷ ለእኛ በጣም ሕፃን ልጅ ነች። ገብቶሻል? እስቲ እና ለኔም እንደ በጣም እንደ ታናሽነት ነው የማያት። ምንም ነገር እንዳላ ነው ለማሳደግ እዚህ ድረስ ለማሳደግም ሆነ ከኔ ጋር ተወያይታ ነገሮችን ለማድረግ እያሰበቻለች ታላቅ ወንድሟ እኮ ነኝ። አውቃለሁ ግን የሆነ ነገር ስትሆን ያየኋት እኮ ዝም የምል ይመስልሻል? ልጅ ልጅ ያለው ብትልቅ ኖሮ ትቀበላት ነበር። በጣም ከባድ ነገር ነው። እንዴት ነው ልቀበል የምችለው በሰዓቱ ግን ደሞ ግን ያ እሱን አስባ መታ ልጁን ስታስቀምጥ እኔ ጋር ያየችው ፈተና ና ያለቀሰችውን ስቃይ አይታችሁ ነበር ኖ እኔ እንድታመሰግኑኝ አይደለም። ማንም እንዲያመሰግነኝ አልፈልግም። ያዳምሽን እንኳ አደለም እኔ በሰዓቱ የሚሰማኝን ስሜት ነው የነገርኩሽ ያለሁት ይህን ሁሉ ነገር አውቄ ቢሆን እድሜዋም ገና ስለሆነ ምንም የምቀበለው ነገር የለም። ማንም የትኛውም ቤተሰብ ቢሆን ሊቀበል አይችልም። ግን አሁን ላይ እህቴን እያጣኋት ነው። ቢያንት በቃ እኔ እንጃ ተፈጥሮ አደል መቀየር በማልችለው ነገር ላይ ደግሞ ክጅች የሚል አይነት ሰው አይደለም ይሰማሽ ነው። ከዚህ በኋላ የምፈልገው ማለት እህቴሌ ነገሮችን ላቀልላት ነው የምፈልገው። በዚህ ልክ በጣም ማለት እኛ በጣም እሷ በጠፋችበት አመታቶች ምንም ደህና ነበር ነው እኔም እናቴ እኔ ማለት በመናወቃችሁ። ቆይ እኔ ስለ አሁን አንቺ እሺ፣ ነገር እዚህ መታም እራሷን ለማጥፋት በጣም ብዙ ነገሮችን ሞክራለች። አንቺ ብዙ ማታቂያቸው ነገሮች አሉ ከብቶሻል አሁን እኛ ምንፈልገው በቃ ከእህታችን ጎን ነን። እኔም እሱም ሁላችንም፣ የተፈጠረው ተፈጥሯል አምነን ተቀብለናል። ምንም ማድረግ የምትችለው ነገር የለም። በቻልነው አቅም ልናግዛት ነው ምንፈልገው። ኤል ጅኮ የኤል ጅኮ ያሳደገችው ማለት እንደ እናት ሆና ያሳደገችው ሴት ናት። ያለችው ገብቷል። እኔ የመጣሁኝ በሳምንት ሁለቴ ሶስቴ የመጣሁኝ ነው ማየው፣ ስራ አለብኝ። እሱን መጥቼ የሚያስፈልገውን ነገር ነገርኛ ወሮታውን እንከፍለለ። ግን አግን ምን ብዬ ነው አሁን ማመጣው ነው ሴትየዋ እንኳን እንደ እናት የተንከባክበችው ነው። ካሁን ያለችው ቢያንስ አንድ ነው። እናት ተመልሻለሽ አንዴ አንዴ ብቻሽ የእህት ልጅ እንዳላየው የከለከልሽ ነው የታወቀሽ ነው። አይደለም፣ እኔ የከለከልኩ አይደለም። እንድታየው ብፈቅድ እንኳን ይዘኸው እንድትሄድ አትፈቅድልኝም። ልጅ ቢያንስ እዘኝ። ለኛ ይሄ ነገር አይገባንም ማለት የእሷ ልጅ የእሷ ልጅ ማለት እኮ ለእኔም እኮ አጎቱ ነኝ። ለዚህ አይደል ቢያንስ ማየት አንዴ እንኳን ማየት አይገባኝም? እስኪ ከተቻለ ካሳመኛት እሺ። ግን ደግሞ እንደ እናት ሆና እያሳደገችው ያለች እንደ ቤተሰብ የቀጠናት ሴት አለችን። ብቻ አርግ ልለኛ እሺ። ቢያንስ በሰላም ማደር ላሳምናት። ማለት ቤት ሴትዮዋ የምታምን አይመስለኝም ግን አንድ እኔ እኮ ምን እንደማደርግ እኮ ነው ግራ የገባኝ። ማለት ነገሮች እንዴት እንደተፈጠሩ እራሱ ምንም የማውቀው ነገር የለም። ማለት እኔ እንጃ፣ በቃ የባድነት ስሜት ነው ይሰማኛል። አንደው ማለት የእቴን ልጅ ለማየት የሁሉ ስቃይ፣ የሁሉ መከራ በጣም ከባድ ነው። ከዚህ በኋላ ግን ነገሮች እንደዚህ የሚቀጥለው አይመስለኝም። ማለት እኔ እንጃ፣ እኔ ምን እንደምልህ እንኳን ነው ያጣሁት። መስተካከሉን ሳይሆን ይሄ በጣም በጣም ብዙ ነገር ነው የተፈጠረው። እንደት ብዬሽ ላስረዳ? አሁን ምንድን ነው መፍትሄ?

እዚህ በሆንከው ቁጥር እኮ ልጁ የተጨነቀ ነው። በዚያ ላይ ደግሞ እንደዚህ መሆን የለብህም። ና ና እኔ ብዙ ጉድ ገዛልሃለሁ። ና ና፣ የእኔ አካል አይ፣ ያካል አይደለም። ምን ያክል ልጁ የተጨነቀ እንዳለ አይተሃል።

ነገሮችን ደግሞ ተረጋግተህ ነው ማሰብ ያለብህ። በቃ እንደዚህ አትሁን። ምንድን ነው በቃ ተረጋግተህ

ና በእናትህ እኮ ነው ልጁን፣ ተረጋጋ። አንተ በቃ ከዚህ በኋላ የትም አይሄድብንም። አንተ ምን ሆነ ነው? እሱ ህፃን ልጅ ነው። አንተ እንደዚህ ስትሆን፣ ስታለቅስ ምናምን አይቶ ካያቅም፣ በዚያ ላይ ለዛ ነው

ምን ነው? የተካሄዳለሁ ከየት መጣሽ? አገባችሁ ሲጀመር እናንተ ምንድነው የወንድ ልጅ ማሳደግ አይከብደኝ